ኦሪት ህግ ነበራቸው እንዴ? ምን እያለ ነበር? ኦሪት ነበራቸው። ኦሪት ላይ አዳምጥ። መጀመሪያ ምን እያለ ነበር? ሚዩት አታርጉኛ፣ ሆነ ቅድም ምን እያልክ ነበረ? በኦሪት አለሃ ብለው ነው የሚጠሩት ብለ ነበረ። ከዛ አሁን ኦሪት ላይ አለሃ ብለው እንደሚጠሩ ክፈትና አሳይ። ምን እያለ ነበር? ከልጁ ጋር ድገምልን ኦሪት ላይ ያልከውን አሳይ። ለምንድን ነው አሁን ወደኋላ ለምን ትላለህ? አሁን ለልጁ ልታሳይ ነበር እኮ አይደል? ምን እያልን ነበር? ከልጁ ጋር ድገም። አትስም ቃል እና ችግር የለውም። ምን እያልክ ነበረ? እኔ ንገረኝ እስኪ አንተ። አሁን ኦሪት ላይ የለም ብለሀል። ኦሪት አየህ፣ ዝም ብለህ የምትናገረው። ስለዚህ አዳም ላይ አለ ወይስ የለም ብለሀል? አንዴ አዳም ትንሽ ስንል የነበረውን ልድገም እና አንተ ካላወቀው፣ ሳታውቅ ግን ዝም ብለህ አንተ የራስህ እንትን አትስጥ የአምላክን ስም አረቦች የአረብ ክርስቲያኖች አላህ ብለው ነው የሚጠሩት እያልኩ ነው። ማስረጃ ላሳያችሁ ነው። ከኦሪ ተሳያለሁ ብለሃል። ለዛ ኦሪቱ ላይ አሳየን እኮ ላሳየን፣ ለምንድን ነው ሌላ ቦታ? ኦሪቱ ላይ አሳየኝ። እሺ እኮ ላሳየን፣ ተለያገፈጣዎችላሳየ ነው። ኦሪ ዘፍጥረት ምን ብለው እንደሚጠሩ አምላክን ልንመለከት መኖች ናቸው እንደዛ ብሎ የሚጠሩት፣ መጀመሪያ ሳከፍት። የአረብ ክርስቲያኖች ታዲያ እስልምናው ላይ እያወራ የአረብ ክርስቲያኖች ትላለህ እንዴ? ነው ነገር አትሰውዬ፣ ምን ሆነህ ነው? ምንድነው እያወራን ያለ ነው? መጀመሪያ አዳምጥ እንጂ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት እያልኩት ነው። የአረብ ክርስቲያን አሁን አንተ ያልከው አላህና እነሱ የሚሉት አላህ ወይም የእስልምናና የአንተ አላህ ምንም ማያገናኘው ነው። ኦኬ እሱ ለጠየቀው ጥያቄ ፋላሲ እየሰራህበት ነበር አንተ፣ ምክንያቱም ኦሪት ላይ አዳምጥ አንድ ጊዜ ምንነህ ነው የአምላክን ስም የአረብ ክርስቲያኖች አላህ ብለ ነው የሚጠሩት። መጽሐፋቸውን የራስን መጽሐፍ በራሳቸው የሚጠቀሙበት ብሉ ኪዳንንም አዲስ ኪዳንንም፣ ከሁለቱ የአምላክ ስም ማን እንደሆነ ላሳየህ ነው እያልኩት ነው። አላህ ብለ መች ነው የተተረጎመው ወደ አረብኛ ባዮ ተጎቆያ ትረብሽ

ሌላ ስልክ አለሽ እነግርሻለሁ። በቋንቋው ደረጃ በቋንቋው ደረጃ የቋንቋ ጉዳይ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። ይሄ አላህ የአምላክ ስም አይደለም እያሉ የሚሸውራቸው የኢትዮጵያ ሰባኪዎች እየሸውራቸው እየተጫወቱባቸው ነብር የአምላክ ስም አላህ ተብሎ ነው የሚጠራው። እትክዊን ብለሽ ጻፊ እና እትክዊን ማለት ዘፍጥረት ማለት ነው። ምዕራፍ አንድ ቁጥር አንድ አውጭላችሁ ተክዊን አንድ አ አንድ ሁለት ጥያቄ ነበረ። አንደኛውና የመጀመሪያው ተውራትና ዘቡር እንጂል ወረደ ብላችሁ ታምናላችሁ? እንደወረደ ታምናላችሁ? አሁን ያን መጽሐፍ በእጃችሁ ላይ ይኖራል አለመኖሩስ ነምንድን ነው? ካለስ ደግሞ መረጃ ውሰደ የሚል ይህም መልስ ብ አውርኛው ተውራት እና ኢንጅል ወርደዋል ብላችሁ ታምናላችሁ ወይ? አዎ እናምናለን። አሁን ያ በእጃችሁ ላይ አለ ወይ? አዎ በእጃችን ላይ አለ። ተውራትና እንጅል ማለት ተውራት ለሙሳ የተሰጠ ትምህርት ነው። ኢንጅል ደግሞ ለኢሳ የተሰጠ ትምህርት ነው። ይህ ትምህርት በእጃችሁ ላይ አለ ወይ? አዎ በደንብ አለ። የሙሳ ዓለይሂ ሰላም የተሰጠው አስተምህሮ በእጃችን ላይ አለ። ለኢሳ የተሰጠው አስተምህሮ በእጃችን ላይ አለ፣ ይገኛል እንደዛ ሳይሆን በመጽሐፍ ደረጃ ነው እንደ ሪፈር ሳይሆን እያወራውክ ያለሁት በመጽሐፍ ደረጃ እንደ ቁርአን አላቸው ወይ ለማለት መጽሐፍ አይደለም ከሰማይ እያወረደላቸው መጽሐፍ አይደለም ቃሉን የተሰጣቸው አደላ ያ ቃል አለው በደንብ አለ እጃችን ላይ ይገኛል አልገባኝ አልገባህ ምን እያልኩ ያለሁት በዛን ዘመን በቃል አማካኝነት ሲወርድ እነሱ ጽፈውታል በመጽሐፍ ደረጃ ወይስ እንዴት ነው ለማለት ጥያቄህን ትቀያይረዋለህ በተመለሰ ቁጥር ጥያቄ አትቀያይሩ ለሙሳና ለኢሳ የቀየርኩኝ አይደለም አዳምጥ ለሙሳና ለኢሳ የተሰጠው መጽሐፍ አለ ወይ ትምህርቶቹ በደንብ አድርገው አሉ ከኛ ጋር አይ በመጽሐፍ ደረጃ በመጽሐፍ ነው ወይ ከሰማይ የወረደው ከሰማይ መጽሐፍ አይደለም የወረደላቸው ቃሉን የወረደላቸው አለ ያው ቃል አለው ወይ በደንብ አለ ንገርህ ትምህርታቸው ምን እንደነበር የምትነግረኝ ከቁርአኑ ነው ወይስ ከነሱ መጽሐፍ ነው? ያልአልገባ ምን እያልኩ በደንብ ገብቶኛል። ከነ የራሳቸው መጽሐፍ ትምህርታቸው ምን እንደነበር ከራሳቸው መጽሐፍ ያ የተሰጣቸው መጽሐፍ ከማን ዘንድ ነው? ከአምላክ ከአላህ ስብሀነ ወተዓላ ዘንድ። ያ የሰጣቸው አካል ራሱ ይተርክልናል ትምህርታቸው

በአንድ አላህ የምታምኑ እንደሆናችሁ እና ሙስሊሞች እንደሆናችሁ በእርሱ ብቻ ላይ ተመኩ አላቸው የእነሱ ብቻ አይደለም ያለን እኛ የአብርሃም ትምህርት አለን የእስሐቅ ትምህርት አለን የያዕቆብ ትምህርት አለን የዩሱፍ ትምህርት የሁሉም ነቢያ ትምህርት አለን እጃችን ላይ ይገኛል አይ እኔ አሁን የጠየቅኩ ጥያቄ ይህ አሁን ለምሳሌ አንተ እያብራራህልኛለው ቁርአን ላይ ነው አድና ሪፈር እያደረገ ቁርአን ላይ የሙሳን አስተምሮ ቁርአን ላይ ነው የሚገኘው የጠቀስካቸውን መጽሐፍቶች ተውራትና ኢንጅል ብለህ አነሳህ አይደለ? ያን ቃል ከሰጣቸው ከአምላክ ዘንድ የመጣ ቃል ነው። እያነበብኩልህ ያለሁት ቁርአን ሚናንተ እሱ ከዚያ ከአምላክ ዘንድ ኢሳ በነበረበት ታይም በምድር ላይ እንዲሁ በቃል ደረጃ ነበር ሲያስተምር የነበረው፣ አልተጻፈም ነበረ። እኔ እያልኩህ ያለሁት የተጻፈውን ሰነድ ወይም ቁርአን የታተመ መጽሐፍ ምናምን እንደዛ እንዳለ ከዛ ሚስጠጠ ይብዬ ነው መረጃ የታተመ መጽሐፍ አይደለም። ተሰማ እየወረደላቸው ወገናቸው ቅድም ተውራት እና ኢንጂል አልከንምልክ ስለዚህ እነዚያ መጽሐፎች ተውራት እና ኢንጂል የሚለውን ከየት ነው ያገኘው? እንግዲህ እናንተ ታምናላችሁ እንዲ ተወረደ ምናምን ታምናላችሁ ብዬ ነው። የት ነው ነው ያገኘው? እሱ ከቁርአን ላይ ነው አይደለም? በአብዛኛው ቁርአን ላይ ነው የሚነገረው ያ በጣም ጥሩ። ስለዚህ ከቁርአን ጥያቄ ያነሳና ግን ከቁርአን መልስ አልፈልግም ትላላችሁ። እንደዚህ አያስኬደውም። ተውራት እንደ ኢንጂል ብሎ አልፈልግም አልፈልግም። መጽሐፉ አለን። ያ ማለት ከአምላክ ዘንድ ሲወርድላቸው የነበረው ቃል ነው ይወታል አይደለ? አለ ከአምላክ ዘንድ የወረደው ወረቀት ነው ብለህ ነው የምታባው አንተ? እንደዛ አይደለም፣ ቃል ነው። ያ ቃል ደግሞ እኔ እንደዛ አላምንም። እኔ እንደዛ አላምንም ወንድሜ። ከሰማይ ወረደ ሲባል ምንድን ነው? የፈጣሪ ቃል ነው። ከዛ በሰዎች ወይም በመላእክት አማካኝነት ይጻፋል። ልክ እንደ ቁርአን ማለት ነው። መላእክት በሰዎች ወይም በመላእክት ይጽፋል መልአክ ለሰዎች መልአክ ለሰዎች ይጽፋል ወይ መልአክ ይጽፋል መልአክ እንደሚጽፍ ማስረጃ ነው መልአክ ይጽፋል አይደለም እንደሚያልኩ በመልአክ አማካኝነት የወርድና ቃሉ መልአክ ለሰዎች ያጽፋል ነው መልአክ ወይንም ሰዎች ይጽፋሉ ነው ያልከው መልአክ አይጽፉም እሺ እኔ መልአክ ይጽፋሉ እኮ አላልኩም ያልሰማኝ ከሆነ ነው እንጂ ማለት ነው በመልአክ አማካኝነት እና እኔ እያልኩኝ ያለሁት ምንድን ነው? ልክ በእነሱ በሙሳ ዘመን ለምሳሌ ተውራት እንደተሰጠው ይታመናል እና ያን ተውራት አሁን ላይ እንደ መጽሐፍ ደረጃ ከቁርአን ከሆነ እንስማማለን። ከቁርአን ነው የነሱን እንትን እምሰጥህ፣ ያኔ እነሱን አስተምሮም ሆነ ማንኛውንም ነገር ከቁርአን ነው ሙሰጥ ካልከኝ ምንም የምንከራከርበት ነገር የለም፣ ብዬቀበለካል ነው። ለሙሳ ተውራት እንደወረደለት ከየት ነው ያገኘኸው? እንደዛ ብላችሁ አታምኖም እናንተ አሁን? ተነገርከን እኮ ለሙሳ ወርዶለታል ተብሎ ይታመናል። ለሙሳ ተውራት እንደወረደለት ከየት ነው ያገኘው? ከቁርአን ነው አይደለም ከቁርአን ነው። እንደዛ እ ደግሞ ጥያቄ ከቁርአን በፊት ካለ ተውራት እንደወረደነት በቁርአን ላይ አግኝቶ ይዞ መጥቶ፣ ከዚያ ግን ከቁርአን መልስ አልፈልግም፣ አያስገድም። ለማንኛውም እሺ፣ አላህ ስብሐነ ወተዓላ በዚህ ባጭሩ ለመጨረሻ ዘመን ነቢይ ስላለፉት መጽሐፍቶች ተውራትና ኢንጂልንም ቢሆን ስለነዚያ ምን እንደነበረ ትምህርታቸው ገልጾላቸዋል። ይሄ ነው ማልሶች። ጥያቄ ምንድን ነው? ወደ ሁለት ወደ ሁለተኛው ጥያቄ የማዕድ ምዕራፍ አምስት ቁጥር አምስት ላይ እንዲህ የሚል ቃል ነው። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ። እነዚያ የመጽሐፉ ባለቤቶች ያረዱት ምናምን ለእናንተ የተፈቀደ ነው ይለና ይሄ ማለት ምን ስላልገባኝ ነው ሳነብ አግኝቼው እና እኛ ያረድነው በስመ አብ ብለን ያረድነው ምግብ እናንተ ብትበሩት ችግር ነው። በስመ አብ ይላል በስማን ብሎ የታረደ አይደለም። እሺ ለማንኛውም ላስረዳሽ፣ ቁርአን በቁርአን ይፈታ አያነር ኪታብ የመጽሐፉ ባለቤቶች ሲል እንግዲህ ክርስቲያንና ይሁድ ናቸው። እነሱ ደግሞ እኛ አብዛኛውን ክርስቲያን የሚያርጠው መስማም ብሎ ነው። ይሄ ነው ታቃኝ። አብዛኛው ነው ሁሉ አሁን ለምሳሌ እንደ ኦርቶዶክስ ሃይማኖት መስማም ብሎ የሚያርደው፣ ስለሌላው እምነት ና አላውቅም። አንቀጽ ምን ብሎ እንደሚናገር ላስረዳ

ሌላ የቁርአን አንቀጽ ይፈታልናል። በምን መልኩ ቢያርዱ ነው የሚለው ስላልተገለጸ ያረደ እነዚህ ሰዎች ያረዱትን ብሉ ነው እዚህ ቦታ ላይ ገብታልረል። በምን መልኩ ማረድ አለባቸው የሚለውን ደግሞ ሱረቱል አንዓም ላይ ይገልጸዋል። ምን ይላል? ፈኩሉ ሚማ ዙኪረ እስሙላሂ ዓለይህ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሎ አለ። ከአላህ ውጭ በሌላ ስም ቢታረደስ እዚያው ምን አለ? ወላ ተእኩሉ ሚማ ለሚዝከር እስሙላሂ ዓለይህ አለ የአላህ ስም ሳይወሳበት በሌላ ስም የታረደ ከሆነ ግን እንዳትበሉ አለ። ስለዚህ ቢስሚላህ ወይንም በአላህ ስም ብላችሁ ካረዳችሁ ነው የሚበላው። ታዲያ ቢስሚላህ ብለን እናርዳለን ወይ እንዳትል፣ በአረብ ላይ ያለ ክርስቲያንም ሆነ አይሁድ አምላክን አላህ ብሎ ነው የሚጠራው። ይሄን ታውቃለህ አይደለ መሰርሽ? አይ አላቅም። በአረብ ላይ ያሉ ክርስቲያኖች ምናልባት በቋንቋ ደረጃ ሊሆን ይችላልሳ ይችላለ ላሳየህ እችላለሁ። መጽሐፍ ቅዱሳቸውን ከኦሪት ዘፍጥረት እስከ ራዕይ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። እግዚአብሔር የሚለው አንተ ሀገር ላይ፣ ኢትዮጵያ ላይ ብቻ የሚጠራ ስም ነው። ላሳየህ መጽሐፋቸውን። አላህ ብለው ስለተጣሩ እናንተ የምታመለኩትን አላህ ነው ወይስ ሰማይ ምድር የፈጠረውን? ለምሳሌ አላህ ሲሉ ለምሳሌ አላህ ሲሉ ያህዌን ማለታቸው አይደለም ወይም እግዚአብሔርን እያሉ አይደለም። ያህዌ አይልም። አረበኛ መጽሐፍ ቅዱስ ላይ ያህዌ የሚባል ነገር የለም። አላህ ብሎ ነው የሚጠሩት። ላሳይ ፈልጋለ እኮ። አሁን ታሳየኝ አለህ ችግር የለውም። ግን አሁን እንድትረዳኝ የምፈልገው አላህ ሲሉ ልክ እናንተ አምላክ ነው ወይ ነው። አምላክን አላህ ብሎ የሚጠራ ከሆነ ይላል አንቀጽ እሱ ነው። ችግር የለውም። አላህ ብሎ በአላህ ስም ብሎ ካረዱ ብሉ የሚል ነው ያለው ቁርአኑ ላይ አምላክን አረቦች ማን ብለው ነው የሚጠሩት? ከተባለ አላህ ብለው ነው የሚጠሩት። እሱን ከኦሪት ዘፍጥረት እስከ ራእይ ድረስ ባለው ላሳይ ይችላለሁ። ከሁለቱም ከአዲስ ኪዳንም ከብሉይ ኪዳንም የአምላክን ስም አላህ ብለው እንደሚጠሩ አሁን መጽሐፋቸውን ናቶች ላሳይ ይችላሉ። ማሳይ ችግር የለውም። ታሳየኛለህ። ወረድ ብሎ ደግሞ ሴቶች አሳይ፣ አሳይ፣ አሳይ፣ አሁን አሳይ ያለ ሆን ጥያቄውን ይጨርስልኝ። ችግር የለውም፣ ያሳየኛል። ችግር የለውም፣ ታሳየኛለህ። ግን ወረድ ብሎ ሴቶቻቸው እንዲታገቧቸው ምናምን ይፈቅድ ያልና አንዴ ማየት ስለሚፈልጉ ላሳያቸው። ለእኔ ምንም ትርጉም አያመጣም። በነገራችን ላይ ስለዚህ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? ኦሪት ላይ ነው ያልከው። የአረብ ክርስቲያኖች ላይ አትሂድ። አሁን ኦሪት ላይ ነው ያልከው። ኦሪት ህግ ነበራቸው። እንዲ ምን እያልን ነበር ቅድም? ኦሪት ነበራቸው። ኦሪት ላይ አዳምጥ። መጀመሪያ ምን እያልን ነበር? ሚዩት አታርጉኝ። አሁን ቅድም ምን እያልክ ነበረ? በኦሪት አልሀ ብለው ነው የሚጠሩት ብለህ ነበረ። ከዛ አሁን ኦሪት ላይ አልሀ ብለው እንደሚጠሩ ክፈትና አሳይ። ምን እያልን ነበር? ከልጁ ጋር ድገምልን እስኪ ያል ነው ኦሪት ላይ ያልከውን አሳይ። ለምንድን ነው አሁን ወደኋላ ለምን ትላለህ አሁን? ለልጁ ልት አሳይ ነበር እኮ አይደል? ምን እያልን ነበር? ከልጁ ጋር ድገማ ትሱን ቃል እና ችግር የለውም። ምን እያልክ ነበረ? እኔ ንገረኝ እስኪ። አንተ ኦሪት ላይ የለም ብለሃል። የአምላክን ስም አረቦች፣ የአረብ ክርስቲያኖች አላህ ብለው ነው የሚጠሩት እያልኩኝ ነው። ማስረጃ ላሳያችሁ ነው። ከኦሪት አሳያለሁ ብለሀል። ለእዛ ኦሪቱ ላይ አሳየን። ለምንድን ነው ሌላ ቦታ የምትሄደው? ኦሪቱ ላይ እሺ ነው ተፈጣውሽ ላሳየህ ነው። እሺ ኦሪዘ ፍጥረት ምን ብለው እንደሚጠሩ አምላክ ልንመለከት ምኖች ናቸው፣ እንደዛ ብሎ የሚጠሩት የመጀመሪያው ሳከፍት የአረብ ክርስቲያኖች ታዲያ፣ እስልምናው ላይ እያወራ የአረብ ክርስቲያኖች ትላለ እንዴ ነው ነገር አቶ ሰውዬ ምንነህ ነው ምንድነው እያወራን ያለ ነው? መጀመሪያ አዳምጥ እንጂ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት እያልኩት ነው። የአረብ ክርስቲያን አሁን አንተ ያልከው አላህና እነሱ የሚሉት አላህ ወይም የእስልምናና ና የአንተ አላህ ምንም ማያገናኘው ነው። እሱ ለጠየቀው ጥያቄ ፋላሲ እየሰራህበት ነበር አንተ ምክንያቱም ኦሪት ላይ አዳምጥ፣ አንድ ጊዜ ምንነህ ነው። የአምላክን ስም የአረብ ክርስቲያኖች አላህ ብለው ነው የሚጠሩት መጽሐፋቸውን የራስን መጽሐፍ በራሳቸው የሚጠቀሙበት ብሎ ኪዳንንም ማደስ ኪዳንንም ከሁለቱ የአምላክ ስም ማን እንደሆነ ላሳየህ ነው እያልኩት ነው። አላህ ብለው ወደ አረብኛ የአምላክን ስም አላህ ብለው እንደሚጠሩ እዚህ አምላክን ስም አላህ ብለው ነው የሚጠሩት። አንድ ይሄኛው ኢንተርኔት እንትን አለን ብለኝ ነው። ማን ነው የሚከፍት? ዛሃራ ይዘሻል። ሌላ ስልክ አለሽ? እነግርሻለሁኝ። ደረጃ ነገርኩህ። በቋንቋው ደረጃ አላህ ብለው ነው የሚጠሩት? ይህ አላህ የአምላክ ስም አይደለም። እያው የሚሸውራቸው የኢትዮጵያ ሰባ ማያ፣ ይሰማል፣ ይሰማል። ማያ፣ አንዴ ማያ፣ የምትሯ ከተሰማት ታናግረኝ። ሰላም ነው፣ እንዴት ነሽ? አለ ወንድ ነኝ። እንዴት ነህ ሁሱ? አለን እሺ። አንድ እሺ፣ ትቀጥላለህ

አምላክ አላህ በእርሱ በኩል ባደረገው ተአምር ለእናንተ የተገለጠ ሰው ነበር፣ ይላል። አይ እሺ፣ ይሄን ይመስላል። እና የአረብ ክርስቲያኖች አምላክን አላህ ብለው ይጠራሉ። ለኢየሱስ ክርስቶስ አምላክ አላህ ነበር። ተአምራትን ሲያደርግ እነ ሲሰራለት የነበረው አላህ፣ በእርሱ በኩል ተአምራትን አደረገ ይላል። ቅዱሳን፣ ትልቅ እንግዳ መጣባት፣ አምላኳ መጣ ድሮይ ነው። ድንግል ማርያም ልጇን ይዛ መጣች። አዎ ገቡ። የኢትዮጵያ ምድር አንዱም አልቀረም። በተለይ አንድ ቀን ጣና ላይ ስታጥበው መቤታችን፣ ጣና እንዴት እንዳለፉት አባይ እንዴት እንዳለፉ ሲነገር ከጌታ የሚፈሰው ውሃ ቀጥታ እላው ላይ ውሃው ላይ ጣና ላይ አድሮ በዛ ላይ እየረገጡ ሄዱ። የዛን ጊዜ ነው እንዴት አድርገን ነው የምንሻገረው? ሲል ጻና አለው ጻናት አለው እዛ ላይ ቁጭ አደረገ። መልአኩ መጣና ጣና የሚለው ስም ከዛ የመጣ ነው። ኢትዮጵያ በአራቱ ማዕዘን ተባረከች። በሰሜን ተባረከች፣ በደቡብ ተባረከች፣ በምስራቅ ተባረከች፣ በምዕራብ ተባረከች። ጉሪ እኮ ነው አይመጣ ይላል። ሆ ረኩቲ በምስራቅም በምዕራብም ተባረከች፣ ኢትዮጵያ ተባረከች። እንዲሁ ግን እንዲሁ ይቅርታ። ወላሂ ክርስቲያን ወገኖቹ ይቅርታ ሁላችሁም። አሁን ይሄ ቄስ ነው ቄስ፣ እንግዲህ ቄስ ማለት መምህር፣ አስተማሪ ነው። አህ የኢትዮጵያ ተማረከቻለ፣ ኢትዮጵያ ተማረከቻለ። ያ ረብ ጌታ ያ

እንዴት ሆይ የቆስ ስድስት ከሚደሳኩት መስኪኖች ግን እንዲያው እኔ ጥያቄ አለኝ። ሀቂቃ ማለት ነው። ይህን ነገር ግን እንደዚህ የሚያደርጉት እያወቁ ነው ወይስ አያውቁ? እውነቱን እያወቁ ነው እንዲ የሚያደርጉት? ያኔ የሚናገሩት ውሸት

ተባርካል ያለ ሂዳያውን ይስጣችሁ። ሌላ አለለ ያ ረብ ሂዳያውን ይስጣችሁ። በላ ኢላህ እላ ለ ላህ እንሞት